ሞሳድ ከእስራኤል ጥቃት ቀደም ብለው ወደ ኢራን ሰርገው የገቡት የሞሳድ ሰላዮች ምን አደረጉም? የኢራን ሕዝብ ዘጠና ሚሊዮን ነው። የእስራኤል ሕዝብ አስር ሚሊዮን አይሞላም። በቆዳ ስፋትም እንዲሁ ናቸው። በወታደራዊ አቅም ምናልባት ተመጣጣኝ ሊባሉ ይችላሉ። ያልተመጣጠኑት ግን በስለላ ነው። በዚህም ሞሳድ ልቆ ተገኝቷል። ዱካ የለውም፣ ጥላ የለውም። ከኢራን ሳይንቲስቶች ጋር አብረው ይራምዳል፣ ግን አይጨበጥም። ከሳምንት በፊት እስራኤል በሌሊት ጥቃት በመፈጸም የጀመረችው ግጭት በቀላሉ የሚቋጭ አይመስልም። ሁለተኛ ሳምንቱን የያዘው የሁለቱ ሀገራት አገር አቋራጭ መጠቃቃት ጋብ ሳይል ቀጥሏል። እስራኤል ከመጀመሪያው የኒውክለር ማዕከላትንና ወታደራዊ ተቋማትን ኢላማን በማድረግ ጥቃት እንደምትፈጽም ስትገልጽ፣ ኢራንን በረጅም ርቀት ሚሳይሎችና ድሮኖች በእስራኤል ላይ የአጸፋ ጥቃት እየሰጠች ነው። እስራኤል ከመሬት በታች የሚገኙ የኢራን የኒውክሌር ተቋማትን ለማውደም የአሜሪካንን ድጋፍ ስትጠይቅ ቆይታ ወር ማለዳ ላይ አሜሪካ ኢራን ውስጥ ጥቃት በመፈጸም ከእስራኤል ጎን መቆሟን በይፋ አሳወቀች። አሁን ቀጥሎ የሚከሰተው ከመካከለኛው ምስራቅና ከባህረ ሰላጤው ባሻገር ከፍተኛ ተጽዕኖ የሚኖረው ቀውስ ምን ሊያስከትል ይችላል የሚለውን ለማወቅ አለም በስጋት ጉዳዩን እየተከታተለው ነው። ይህ እየተጠናከረና መልኩን እየቀየረ የመጣው የእስራኤልና ኢራን ግጭት ሰኔ 6፣ 2017 ዓ.ም ሲጀምር የእስራኤል የስለላ ተቋማት ሞሳድ ሚናው ምን ነበር? ከጥቃቱ በፊትስ ኢራን ውስጥ ምን ሲያደርግ ነበር? ኢራን ውስጥ የሰነበተው ሞሳድም የኢራን ሕዝብ ዘጠና ሚሊዮን ነው። የእስራኤል ሕዝብ አስር ሚሊዮን አይሞላም። በቆዳ ስፋትም እንዲሁ ናቸው። በወታደራዊ አቅም ምናልባት ተመጣጣኝ ሊባሉ ይችላሉ። ያልተመጣጠኑት በስለላ ነው። በስለላው ሞሳድ ልቆ ተገኝቷል። ዱካ የለውም፣ ጥላ የለውም። ከኢራን ሳይንቲስቶች ጋር አብሮ ይራመዳል፣ ግን አይጨበጥም። ከኢራን ጀነራሎች ጋር አብሮ ይታደማል ግን አይተኮስበትም። ሞሳድ ለኢራኖች መንፈስ ሆኖባቸዋል። አንዳንድ የኢራን ከፍተኛ ባለስልጣናት የሌላቸው መረጃ ሞሳድ ሊኖረው ይችላል። ሞሳዶች የጦርነቱ መባቻ ላይ ወይም የግጭቱ ዋዜማ አይደለም የገቡት ኢራን ነው የከረሙት። ሰርገው ገቡ የሚለው አገላለጽም ልክ የሚሆነው በከፊል ነው። ምክንያቱም የአገሬውን ሰው መልምሎ ነው የራሱ የሚያደርገው። ምናልባት የአንድ ሀገር ምክትል መከላከያ ሚኒስትር የሙሳድ መኮንን ሊሆን ይችላል። ምናልባት የኢራን ከፍተኛ የደህንነት ኃላፊ የሞሳድ ተከፋይ ሊሆን ይችላል። ሚስጢሩ የሚወጣው ከዓመታት በኋላ ነው። ተቀብሮ ሊቀርም ይችላል። የሞሳድ ሰላዮች ኢራን በስቅላት ቀጥታ የምትጨርሳቸው አይደሉም። ረቂቅ ናቸው። በሮቦት ይታገዛሉ። ከእስራኤል ከለላ ያገኛሉ። በቴህራን ታላቅ ሳይንቲስት በጠራራ ፀሐይ መኪና መንገድ ላይ ተገድሎ ሊገኝ ይችላል። ገድሎ የሚሸሸው የሞሳድ ሰላይ ግን አይታይም። ድምፅም ጠረንም ዱካም የለም። ይህ ምን ይሉታል? የአማሱ የፖለቲካ መሪ እስማኤል ሀኒያ ለእርሱ በተዘጋጀለ ዘወትር በሚያርፍበት ጠበቃው በተጠናከረበት እንግዳ ማረፊያ ውስጥ ሳለ ነበር ቴህራን ውስጥ የተገደለው ማን ገደለው ዛሬም እንቋቁልሽ ነው እሱን ጨምሮ ግምቱ የኢራን ሳይንቲስቶች ከዚህ ቀደም በተጠና መንገድ በሞሳድ ተገድለዋል ሞሳድ ቤቱ ቴላቪቭ አይደለም ቤቱ ቴህራን ነው የሞሳድ መናኸሪያ ከቴላቪቭ ይልቅ ቴህራን ነው ኢራን የሞሳድን ዋና መስሪያ ቤት በቴል አቪቭ ከምትደበድብ ራሷን ብትደበድብ ጉያዋን ብታጸዳይ ይሻል ነበር የተባለው ለዚያ ሳይሆን አይቀርም። ለመሆኑ ሞሳዶች በዚህ ግጭት የመጀመሪያ ቀናት ምን አሳኩ? በአጭር ቀናት አስገራሚ ስራ ሰርተዋል። ጥበባቸው ሲታይ ደራሲ ማሞ ውድነህ አላጋነኑም ያስብላል። በሁለት ቀን ደርዘን የኒውክሊየር ሳይንቲስት እና ሌላ ሁለት ደርዘን ጀኔራል መግደል የትኛውም ሀገር የሚያሳካው ነገር አይደለም። ባለም ጦርነቶች እንኳ ተሰምቶ አያውቅም። የሞሳድ የስለላ መኮንኖች ሁለት ቁልፍ ተልእኮ ነበር የተሰጣቸው። የኒውክለርና ሚሳይል ቀጠናዎችን መሰለል አንዱ ነው። የኢራን ከፍተኛ ወታደራዊና የኒውክለር ሳይንቲስቶችን ማምከን ሌላው ተልእኮ ነው። ሁለቱም ተሳክቶላቸዋል። ለወራት የተደረገው ዝግጅት ኔታንያሁ እንዳመሉት የኢራንን የኒውክለር እና የሚሳይል ፕሮግራሞችን አፈር ለማድረግ የወራት ዝግጅት ተደርጓል። ሰፊ ለመመድ ሲደረጉ ነበር። በተለይም በመጨረሻዎቹ ሳምንታት ዝግጅቱ ወደ ከፍተኛ ደረጃ አድጎ ነበር። የሚጠበቀው ዶናልድ ትራምፕ እስኪ ፈቅዱ ብቻ ነው። ትራምፕ ኢራንን በ60 ቀናት ስምምነት ካልደረሳችሁ ውርድ ከራሴ ሲሉ ቆይተዋል። ስልሳ አንደኛው ቀን ኔታናዊ የልባቸው ሳይደርስ አልቀረም። የቋመጡለትን ነገር ለማሳካት ከፍተኛ ጉጉት ነበራቸው። ኢራን ምናልባትም ስምምነት ላይ ከደረሰች ትራምፕን ማሳመን ፈተና የሆንባቸው ነበርም። ኢራን በዚህ ጊዜ ስድስተኛውን ዙር ድርድር ለማድረግ ዝግጅት ላይ ነበረች። የኢራን አመራር በፍጹም በኦማን የሚደረገው ድርድር ሳይለይለት ኔታናሁ ይደፍሩናል አላለም። ከፍተኛ መዘናጋት ነበር። ከአያቶላ ጀምሮ እስከ አማካሪዎቻቸው ድረስ ትንሽ ድንጋጤ የገባቸው አሜሪካ ከባህሬንና ከኩዌት የዲፕሎማት ቤተሰቦቻቸውን ማስወጣት ስትጀምር ነው። አሜሪካና እስራኤል በነገታው ኢራን ላይ ስለሚደርሰው መብረቃዊ ጥቃት ሁሉን ጨርሶ ነበርም። የእስራኤል ፓይሎችና ሰላዮች በጥንቃቄ ያደረጉት ዝግጅትና ለወራት የዘለቀው ልምምድ ፍሬ አፈራ። ኢራን ምንም ምልክት ማየት ያልቻለችውም ለዚሁ ነው። በመጨረሻው ሰዓት ታዲያ የኢራን ከፍተኛ ጄኔራሎች እስራኤል ጥቃት ልትሰነዝር ትችላለች የሚለው ነገር አሳስቧቸው ስብሰባ ጠሩ። የእስላማዊ አብዮታዊ ዘብ የአየር ኃይል ጄኔራሎች ናቸው። ሁልጊዜም እንደሚያደርጉት የእስራኤል ነገር አይታወቅም ብለው ከመሬት ስር በተዘጋጀ የምድር ቤት መሰብሰቢያ አዳራሽ ገቡ። ሞሳድ ግን ይህንን ያውቅ ነበር። ውልፍ ስብሰባዎች እዚህ ምድር ቤት እንደሚደረጉ መረጃ ነበረው። ሁሉም ኮማንደሮች በአንድ ጊዜ ተገደሉ። የአየርና የድሮን ስምሪት ዋና አዛዥ ይገኙበታል። አንድ የኢራን ከፍተኛ መኮንን ለቢቢሲ ሲናገሩ ሁሉም በአንድ መገደላቸው ኢራን ፈጥኖ ምላሽ ለመስጠት አልቻለችም፣ የዚህ ሰንሰለቱ ከላይ ተቀነጠሰ ብለዋል። እነዚህ ጀኔራሎች በአንድ የምድር ቤት ቢሮ ለስብሰባ በተቀመጡበት መገደላቸው ነው ልዩ የሚያደርገው። ሌሎች ኮማንደሮች ደግሞ በቤታቸው ተገድለዋል። ከቤተሰባቸው ጋር አገር ሰላም ብለው በተኙበት ተገድለዋል። የኢራን አብዮታዊ ዘብ ዋና አዛዥ፣ የኢራን የአስቸኳይ ጊዜ ወታደራዊ አዛዥ፣ እንዲሁም የእነዚህ ማዘዣ ዋና መስሪያ ቤቶች ሁሉ በተቀናጀ ሁኔታ ከጥቅም ውጭ ተደርገዋል። ከዚህ በኋላ ዋናው ተልእኮ የኢራንን የአየር መቃወሚያና ራዳር ማምከን ነበር። የእስራኤል ስለላ መስሪያ ቤት ሞሳድ እነዚህ መቃወሚያዎች የት እንደሚገኙ አጥንቶ ጨርሷል። ይህ መረጃ ለእስራኤል አየር ኃይል ተላልፎ ተሰጠ። ገና ከመነሻው እንዳልነበረ አደረጉት። በዚህ የተነሳ ነበር የእስራኤል መከላከያ በኢራን ሰማይ ላይ እንዳሻው መሆን የቻለው። የሞሳድ ቡድን በኢራን የእስራኤል አየር ኃይል ይህንን ዘመቻ በሚፈጽምበት ቅጽበት የእስራኤል ሰላዮች በሌላ ተግባር ተጠምደው ቆዩ። ይህም የባላስቲክ ሚሳኤል ማስተኮሻዎችን በጥንቃቄ ከጥቅም ውጪ ማድረግ ነበርም። ይህን ለማሳካት በሞቶዎች የሚቆጠሩ የሞሳድ መኮንኖች፣ ግማሾቹ በኢራን ቀሪዎቹ በቴልአቪቭ ቢሮ የተቀናጀ ተሳትፎ አድርገዋል። በዚህ ተግባር ላይ በተለይ ለሞሳድ የሚሰሩ ኢራናውያን ብቻ የያዘች አንዲት የስለላ ቡድን ተሳትፋለች። በማዕከላዊ ኢራን አንዲት የሞሳድ ኮማንዶ ጓድ ራሷን አሰናዳች። በዚህ ጓርድ ስር የሚገኙ የሞሳድ ኮማንዶዎች ኢራን ውስጥ በራሳቸው የሚመሩ የጦር መሳሪያዎችን ከምድር ወደ አየር የሚወነጨፉ የኢራን ሚሳይሎች በተጠመዱባቸው ማስተኮሻዎች አቅራቢያ ተክለው ነበርም። ሞሳድ ከዚህ ሌላ ወደ ኢራን አስርጎ ያስገባቸውና የርቀት መቆጣጠሪያ የተበጀላቸው ድሮኖችን ጠምዶ ሲጠባበቅ ነበር። ድሮኖቹ የገቡት ከዚህ ጦርነት በጣም ቀደም ብሎ ነው። ጊዜውን በትክክል ለመናገር ከጉዳዩ ስስነት የተነሳ የእስራኤል የመረጃ ምንጮች ፈቃደኛ አይደሉም። እነዚህን ድሮኖች ያጠመደበት መለስተኛ የህዝብ ጣቢያ ከፍቶ ነበር። አሜሪካ ሰራሽ ጀቶዎች ከዚህ ማዝዣ እየታገዙ በቀላሉ ኢላማቸውን መምታት ቻሉ። ከሰማይ ተመተን እንጣላለን የሚል ስጋት ሽው ሳይልባቸው ማለት ነው። የኢራን አብዛኛዎቹ የአየር መቃወሚያዎች የተመቱት በጥቅምቱ ጥቃት ጊዜ ነው፣ በረጅም ርቀትም ዘግዛጊ ሚሳይሎች የኢራን ኤስ 300 ሚሳይል ስርዓት ከጥቅም ውጭ የተደረገው ያኔ ነው። በቅርብ ቀናት የእስራኤል አየር ኃይል ትኩረት ያደረገው ከመሬት በሚተከሉ ራዳርና ማስተኮሻ ላውንቸርስ ላይ ነው። ጥቃቱ ከመጀመሩ ቀደም ብለው እስራኤል የነን ስርዓት ሽባ የሚያደርጉ የስለላ መኮንኖች አሰናድታ ነበርም የሞሳድ መኮንኖች የተቀረውን የኢራን ሚሳይል ስርዓት ለማፍረክረክ ቀደም ብለው አስርገው ያስገቧቸው ቡድኖችን በጥቅም ላይ አውለዋል እስራኤል ጥቃት ስትጀመር ድሮኖቹ ስራቸውን እንዲ እንዲጀምሩ ና ቴሄራን አቅራቢያ ኢስፋጃባድ ወታደራዊ ጦር ሰፈር ወደሚገኙት ከምድር ወደ ምድር የሚወነጨፉ ሚሳይሎች ወደተጠመዱባቸው ማስተኮሻዎች መወርወር ጀመሩ በዚህ ጥቃትም ድሮኖቹ የኢራን ባለስቲክ ሚሳይሎች ወደ እስራኤል ከመተኮሳቸው በፊት ሊያወድሟቸው ችለዋል። የእስራኤል መከላከያ ዝግጅት ያደረገው የከፋ ነገር ከኢራን ይገጥመኛል ብሎ ነው። ምናልባት ኢራን ከ300 እስከ 500 ባለስቲክ ሚሳይሎችን ልትተኩስ ትችላለች በሚል ነው ስሌቱ የተሰራው። ይህን አድርጋ ቢሆን ኢራን እስራኤል ላይ ተሰምቶ የማይታወቅ ጉዳት ታደርስ ነበርም። የሆነው ግን በተቀራኒው ነው። ኢራን በፍጥነት ምላሽ ለመስጠት አቅም አጣች። በብዙ ጥረትና መደናበር ያውም ከሰዓታት በኋላ መቶ ድሮኖችን ወደ እስራኤል ተኮሰች። በቀላሉ ተመከቱ። ከመጀመሪያው ጥቃት በኋላም የእስራኤል ጦር የኢራን ባለስቲክ ሚሳይሎችን መደብደቡን ቀጠለበት። ይህም ኢራን አገግማ ጥቃት እንዳትሰነዝር አቅሟል ለማሽመድመድ ነበር። በርካታ ማስተኮሻዎች፣ ከምድር ወደ ምድር ተምዘግዛጊ ሚሳይል ማከማቻዎች፣ ተጨማሪ የወታደራዊ ቁሳቁሶች አውድመናል። በምዕራብ ኢራን አንድ የተለየ ማስተኮሻ በኮንቴነር ውስጥ ተደብቆ አግኝተን አውድመነዋል ብሏል የእስራኤል መከላከያ በሰጠው መግለጫ። የኢራኑ ጠቅላይ መሪ አያቱላ አሊ ካሚኒ እስራኤል ዋጋዋን ታገኛለች ብለው ለበቀል ዝተዋል። ኢራን በእስራኤል ጥቃት ከተከፈተባት ዕለት አንስቶ በእስራኤል ላይ የአጸፋ ጥቃት እየፈጸመች ሲሆን፣ አሁን ደግሞ አሜሪካ በጥቃቱ ውስጥ መሳተፏ አገሪቱ መረር ወዳለ እርምጃ እንዲትገባ ሊገፋት ይችላል ተብሎ ተሰግቷል።